የጽጌና የዳኒ ጭቅጭቅ እንደኔ የሚመቸው ሰው አለ? አሰላሙ አሌይኩም ወራህመቱላሂ ወበረካቱህ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? የምወዳችሁ ማክብራችሁ ስለምታበረታቱኝ ጀዛከላህ ኸይር። እባካችሁ ቪዲዮውን እስከ መጨረስ ያዩት፣ እባካችሁ ልለምናችሁ። እወዳችኋለሁ፣ ስወዳችሁ። እንግዲህ ዳኒ ዛሬ ጽጌ ጋር ሂዶ እንኳን ተወለድሽ ብሏታል። እሷ እውነቱን እውነቴን ነው፣ በጣም ነው የምታሳዝነኝ ማለት ነው። በአንተ ጠቃጥዬ ህይወቴን እየጠጣው ነው አለች። እኔ እነሱ ነገር መቼ ነው የሚቋጨው? ግን ጽጌ አንዳንድ ጊዜ እንደ ሴትም ቆም ብላችሁ ታሳዝናለች። እድሜ ታክሲ አይደለም፣ ቆሞ አይጠብቅም። እና ዳኒም የራሷ አረጋትም ወይ ከሌላ ሰው ጋር እንድትሆን አይፈልግም። እኔ ግን ግራ ግብት ነው የሚለኝ እነዚህ ልጆች ማለት ነው። እና ያው ለእኛ ደስ ይሉናል፣ ይመቹናል። እኔ ከምንም የጸዱ ስለሆነ በጣም ነው ደስ የሚለኝ ማለት ነው በቃ። በራሳቸው ነው የሚሰሩት። ስለምንም ስለምንም ውስጥ አይገቡ። በቃ ደስ ይላሉ። ዳኒ በቃ እሱ እንደሚያቆስል ሰው አቁስል ተብሎ ነው የተፈጠረው ማለት ነው በቃ። እሷ እየነደደች እሱ ይስቃል። ግን አንዳንድ ጊዜ ደግሞ ቢረዳት ጥሩ ነው፣ ቢያዳምጣት ጥሩ ነው። ጊዜ የሚባል ነገር አለ ብላለች ባለፈው። አሁን ለሴት ልጅ በተለይ ጊዜ ወሳኝ ነው ወሳኝ ነው ለወንድ ልጅም ወሳኝ ነው፣ ግን እንደ ሴት አይደለም። የወንድ ልጅ ወንድ ልጅ በፈለገበት እድሜ ላይ መውለድም በፈለገበት ሰዓት ማግባትም ይችላል። ግን የሴት ልጅ ደግሞ በተለይ ለመውለድ የተገደበላት ጊዜ ነው ያለው። እንደ ወንዶች አይደለችም። እኛ ብዙን ጊዜ ሴቶች ለስላሶች ነው፣ ሰውነታችን ጠንካራ አይደለምና ጽጌ። እንግዲህ አስራ ምናምን አመት እንግዲህ ቀላል አይደለም፣ የአንድ ልጅ እድሜ ማለት ነው። እሷ እውነቱን ለመናገር ጨጓራዬን፣ እያለች ነው ግን እውነቷን ነው። አንዳንድ ጊዜ ቁም ብላችሁ እንደ ሴቱ ናችሁ ስታስቡት፣ እኔ ሳስበው ብቻዋን የምታወራ ነው የሚመስለኝ ለምን እንዴት ነው መሆነው እንዴት ነው የራሴን ህይወት የምመራው፣ እንዴት ነው ቤት ቦክ ነው። በቃ እሷ ምንድን ነው፣ እኔ እንደሚመስለኝ ከሀገር ወጥታ ነው ከዳኒ ሌላ ተዳሪዛ መኖር የምትችለው ማለት ነው፣ እንጂ ኢትዮጵያ ውስጥ ቁጭ ብላ ተዳሪዛ የራሷን ህይወት ጽጌ ሙስተሂል አትኖርም። ለምን አስቀምጣትም። እሱ ግን እኔ አንዳንድ አንድ ነገር የሚያናደኝ ምንድን ነው፣ በቃ ሌላ ሴት እዞ እየመጣ የሚያናድዳት በዛ ላይ ትንሽ ያናድደኛል ማለት ነው። ያኔ ሴቱ ናችሁ ስታስቡት ደግሞ የምትወዱት ሰው የራሴን ብላችሁ ተስፋ አረጋችሁት ሰው ያንን ሲያደርግ ደግሞ ትንሽ የሆነ የሚሰማችው ነገር አለ። እኔ ግን አንድ ላይ አንድ ጥንዳሞች ነው ተዳሪ ይዘው ሁለታቸውም ሳይለያዩ እሷም የሌላ ሰው ሳትሆን እሱም የሌላ ሰው ሳይሆን አንድ ላይ ትዳር መስርተው የራሳቸውን ህይወት ቢኖሩ ደስ ይለኛል። ልክ እንደ ሂሳም ና የክሩ እንግዲህ፣ አስቡት የክሩ ና ሂሳም ረጅም ዓመት ነው አብረው ዛሬ ላይ እየደረሱት ከትንሽ ከዜሮ ተነስቶ ነው ዛሬ ፈምሰው አስቡት። ግን እሷ ደግሞ በጎን ብልጡና እሷ የራሷን ህይወት አመቻችታ ልሾልክ ነው ማለት ነው አንዳንድ ጊዜ ሰው ከገንዘብ በላይ ከቁሳቁስ በላይ ጊዜ ከምንም በላይ ውድ ነው። ዳኔም ለጽጌ ጊዜ ሰጥቷታል፣ እሷም ለእሱ ሰጥተዋለች። ጊዜ ከምንም በላይ ጊዜ ተሰታተዋል ና እሷ ወደ ሌላ በትሄድ እሱ ይጎዳል፣ እሱ ወደ ሌላ ቢሄድ ደግሞ እሷ ትጎዳለች። ልክ ሂሳም በጣም ነው ልቤ የተሰበረው። ምን እንደምላቸው አላቅም። እኔ ተስፋ አርጊያለሁ። አንዳንድ ጊዜ እውነቱን ለመናገር የሆነ ነገር ይመጣብናል ገፍትሮ ብለን አናስብም። ሳናስበው ያ ሰው ይሄዳል ከአጠገባችን ላይ ማለት ነው። ያው ማለፍና መሄድ አይቀርም። ያ ከመምጣቱ በፊት ደግሞ አንድ ሰው ቆም ብሎ ለዛ ሰውዬ የከፈለበትን ዋጋ ውጤቱን፣ ወይ ትርፉን ማግኘት እችላለሁ ካለ ያን ሰውዬ በእጁ ማድረግ ነው። አሁን ሶሻል ሚዲያ ብዙን ጊዜ ሰው ምንድነው በቃ